ስለዚህ እና በዛ ሂደት ላይ ሰዎች ሰብስበው ያመጧቸው ነገራቶች አሉ። ወንጌልና ኦሪት የሚባለው ነገር ግን ምንድን ነው ከተባለ ወንጌል ማለት ስለ አምላክ የሚሰብክ አስተምህሮ ነው፣ እና ያ ወንጌል ላይ የኢየሱስ ክርስቶስ አስተምህሮቶች አሉ። አዎ አንደኛ ጢሞቴዎስ ላይ እንደሚያስቀምጠው ምን ይላል? እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች በሙሉ ቅዱስ ናቸው የሚል ነገር አለ። በክርስትና አስተምሮ መሰረት ማለት ነው። እንደዛ ነው። የሐዋርያነ አበው መጽሐፍቶች እነ ክሌመንት ኦፍ ዘ ሩም ጀስቲን ማርቴር ወገይሪህም የነሱ መጽሐፍቶች በሙሉ ራሱ የሚጽፏቸው ደብዳቤዎች ምንድን ናቸው የቅዱስ መጽሐፍ ናቸው ብለው ያምኑ ነበር። እና ማመን በዛ ግዴታ ነው ብለው ያምኑ ነበር። ከዛ አንጻር ሰፋ ያለ ነገር ብነግርሽ እንትን መከታተል ትቻለሽ? አለ ታችን መከታተል። እሺ፣ መከታተል መከታተል ምቺ ከሆነ ሰፋ ያለ ነገር ላስቀምጥልሽ። እዚህ ጋር በመጀመሪያ እራሳቸው ምን ብለው ያምናሉ ስለ ባይብል ሲባል፣ ባይብልን ከቁርአን መሰረታዊ የሆነ ነገር የተለየ ነገር እንዳለ ያስቀምጣሉ። በመሰረቱ ማለት ነው። እንደውም ምን ይላል፣ የአጠቃላይ ነገረ መለኮት መግቢያ የትምህርት እግዚአብሔር የሚለው መጽሐፍ ላይ ቄስ ኮሊን ማንሰን የሚያስቀምጠው ነገር አለ፣ ባይብልን አስመልክቶ ስህተት አለበት ወይስ የለበትም የሚለው ላይ ማለት ነው። ክሌመንት ዘሩም ወይም ደግሞ ትልቁ የሐዋርያን አበው ተብሎ ከሚጠቀሱ ትላልቅ መምህራን መካከል የመጀመሪያው ክሌመንት ኦፍ ሩም ከ እስከ መቶ ኤዲ አካባቢ የነበረ ማለት ነው። በጣም በቅር በአንደኛ ሴንቸሪ አካባቢ የኖረ ግለሰብ ነው እና ያ ግለሰብ ቀጥታ እንደም ትምህርትን ቀዳማይ ከሆኑ ሐዋርያኖች ወስዷል። ከነ ጴጥሮስ፣ ከነ ዮሐንስ፣ ከይሎቹ ወስዷል ተብሎ የሚታሰብ ነው እና ምን ይላል የመንፈስ ቅዱስ ሁነተኛ ቃላት የሆኑ ቅዱሳን መጽሐፍትን በጥንቃቄ ተመልካቱ ይላል። ቅዱሳን መጽሐፍትን ወይም ደግሞ ባይብልን የመንፈስ ቅዱስ ቃል ያለበት እስትንፋሰ እግዚአብሔር ያለበት መጽሐፍ ነው ብሎ ያምናል። ይሄ እነሱ ሀሳብ ነው። አሁን ሁለተኛ ፖሊካርፐስን መመልከት እንችላለን። ፖሊካርፐስ በተመሳሳይ ደረጃ ከዮሐንስ እንዲሁም ከሌሎቹ ደቀ መዝሙሮች የተማረ ነው ከሰባ እስከ 155 ኤዲ አካባቢ የኖረ ግለሰብ ነው እና እሱ ራሱ ምን ብሎ ነው የሚያስቀምጠው ሌት አስ ዜርፎር ሶ ሰርቭ ሂም ዊዝ ፊር ኤንድ ኦል ሪቨረንስ ይላል ሂምሰልፍ ጊቭ ኮማንድስ አፖስትልስ ሁፕሪጅ ደጎስ ብልቶስ ይላል። በእነሱ አስተምሮ መሰረት አምላክ የሰበከው ትምህርት ባይብል ላይ አለ ብለው ያምኑ ነበረ፣ ቀደምት ክርስቲያኖች ናቸው። እኛ ሙስሊሞችስ ምንድን ነው ምንለው ከተባለ ወንጌልን አስመልክቶ ወንጌላት ተበርዘዋል ብለን ነው። ተበርዘዋል ማለት እውነቱ ከውሸቱ ተቀላቅሎባቸዋል። አሁን ያለው ወንጌል ላይ እውነትም አለው ውሸትም አለው። ከእውነተኛው የሰበሰቡት ነገር አለ፣ የራሳቸው የጨመሩበት ነገር አለ፣ የራሳቸው ሀሳብ አለ፣ በጊዜ ሂደቶች የደረጁ ነገራቶች አለ። ይሄ ወንጌልን ብቻ የሚመለከት ነው። ኦሪትን ማስመልክቶ ጭማሪ ቅናሽ አለው። ኦሪት የተጻፈው አላህ ራሱ በመለከታ እጁን የጻፈው ብለን ነው ምናም። በዛ መጽሐፍ ላይ ለምሳሌ እነሱ እንደሚሉት ነቢያትን የሚያዋርድ ነገር አለ ብለን አናም። እነሱ ጋር ግን አለ። ያ ስህተት ነው፣ ጭማሪ ነው ብለን ነው ምናም። ሌላው ከዛ ውጭ ያሉ ሙሉ መጽሐፍቶች የታሪክ መጽሐፍቶች ናቸው። ያው እነዚህንም ጨምሮ አሁን መለኮታዊ ቃል የእሱ መልእክት መልእክት እኮ ነው የጻፈው። ሰዎች የሆኑ ነገር ቸግሯቸው ከሆነ እንዲሆኑ ጽኑ ምናምን ብሎ እኮ ነው የጻፈው። ጴጥሮስ መልእክት ጻፈ። መልእክቱ ና የአምላክ ቃል ነው? አረ አይከብድም? እንደና ክሌመንት ኦፍ ዘ ሮም እኮ መልእክት ጽፏል፣ ወደ ቆሮንቶስ። እሱ ራሱ ወደ ፊሊፒያንስ ነው እንጂ ኦን ፊሊፒያንስ ወይ ቱ ፊሊፒያንስ ብሎ የጻፈው መጻፋል። ያንን እንዴት ነው አምላክ ቃል አርጋችሁ የምትይዙት? አይከብድም? አቡበከር የሆነ መልእክትን ጽፎ ለኢትዮጵያ ብሎ የጻፈውን መልእክት የአምላክ ቃል ነው ይህ አስቂኝ ነው። እና ከዛ አንጻር ነው እኛ ሙስሊሞች የምንመለከተው። እንደመለከተው ኦኬ። ጀዛኩም ላሁ ኸይራ። በመቀጠል ሌሎች የሌላ ጊዜ ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ።

ያት አንቺ ጋራ ወይስ ሌላ ሰው ነው? አይ ሌላ ሰው ነው። ኦኬ እሺ፣ ይሄ ማለት ነው። ይሄ አንቀጽ ሱረቱ ላንፋል ላይ ያለው ስልሳ አምስት እና ስልሳ ስድስት ላይ ያለው ጦርነት ላይ ነው እንዳይወረደው ማንበብ ከቻልሽ፣ በታረፒ ወአለይኩም ሰላም ወራህመቱላህ። አረ ልጠይቅ ቆይ ተረጋጉ። እሺ እንደዚህ ይላል አንተ ነብዩ ማነው ነው ዋላ ይወጣ። ቆይ ሁሉንም አውርዶች ለአንተ ሚውት ያነሳ ሰው ይታየሃል ነው። ስለዚህ ከሀያት ውጪ ሁሉንም ላውርድና ተመልሰ ይገባሉ። አሁን ተመልሳችሁ ላኩና፣ ሀያትም ተመልሰሽ ላኪና ግቢ አንዳንዴ አንድ ሰው ይደበቃል እና ከዛ አንጻር ነው። ኦኬ ሀያት መቀጠል ትችያለሽ። ኦኬ እንደዚህ ይላል፣ አንተ ነቢይ ወይም ምእመናምን ጠላቶቻቸውን በመዋጋት ላይ አደፋፍራቸው። ከአንተ ውስጥ ሀያት አጋሾች ቢኖሩ ሁለት መቶዎቹን ያሸንፋል ከእናንተ መካከል መቶ ሰዎች ቢኖሩ ከነዚያ ከካዱት ሕዝቦች መካከል አንድ ሺን ያሸንፋል። ምክንያቱም እነርሱ የማያውቁ ሕዝቦች ናቸው ይላል። እና ስልሳ ስድስት ላይ ደግሞ አሁን አላህ ከእናንተ ላይ አቀለለላችሁ በእናንተ ውስጥ ድክመት መኖሩን አወቀ ይላል። ና ቀጥሎ ያለው ግልጽ ነው እና አሁን ጥያቄ እዚህ ላይ ምንድነው? ካፊሮቹ ምን ይላሉ? መጀመሪያ አላህ እንደ ይህን ቃል ገብቶላቸው ከዛ ሙስሊሞቹ ተገዳው ሲጨርሱ አለ ይህን እንስሳ ስድስት ያለውን አወረደ አላህ አያውቅም። እንደዚህ አይነት ክል የሚያነሳሉ ነው። በመሰረቱ የአላህን ማወቅና አለማወቅን አስመልክቶ እዚህ አንቀጽ የሚነሳው ጥያቄ በጣም አስቂኝ ነው። ለምድር አስቂኝ ምላችሁ ላሳያችሁ። አላህ ስብሃነሁ ወተዓላ የራሱን ራህመት ህዝቦቹ ላይ ማሳየት ይፈልጋል። ሁወ ዓሊሙን ቢዛቲ ሱዱር፣ በውስጥ ያለን ነገር ሁሉ የሚያውቅ ሁሉ ነገር አዋቂ የሆነ ጌታ ነው። አዚዙን ሐኪም አንቀጽ 63 ላይ ተመልክተሽ ከሆነ አላ ስብን ታላ አዚዙን ሐኪም ነው ይላል። በጣም ጥበበኛ የሆነ ሀያል የሆነ ጌታ ነው ይላል። አይ አቅም ደግሞ እንዳይሉ እዛው 61 ላይ ብትመለከች አላ ስብን ታላ እነሁ ሰሚዑን አሊም ይላል። ሰሚው ሁሉን ነገር አዋቂ ነው ብሎ ነው የሚያስቀምጠው። ሱረቱ ላአንፋን ላይ በብዙ አናቅስቶች ላይ አላ አሊም መሆኑ ተቀምጧል። አንቀጽ 53 ላይ ብትመለከች አላ ስብን ታላ ሰሚዑን አሊም ነው ብሎ ያስቀምጧል። በተመሳሳይ ደረጃ አዚዙን ሐኪም መሆኑን አንቀጽ 49 ላይ ብትመለከች ያስቀምጠዋል። በተመሳሳይ ደረጃ አላህ ስብሃን ውተዓላ አሊም መሆኑን አንቀጽ 42 ላይ ብትመለከቻ ያስቀምጠዋል። በተመሳሳይ ደረጃ አጠቃላይ እስከኋላ ድረስ ስትሄጂ አላህ አሊም ነው፣ አሊም ነው፣ አሊም ነው ብሎ ያስቀምጣል። ይሄ በጣም የሚገርም የቁርአን ተአምር ነው። ምክንያቱም እዚህ ጋር መታ አያቅም እንዳትል አላህ ዘግቶታል፣ አዋቂ መሆኑን ማለት ነው። ነገር ግን እዚህ ጥቅስ ላይ ምን እያለ ነው ከተባለ ያ አዩሃን ነቢዩ፣ አንተ ነቢይ ሆ ያለ፣ ስለ ጦርነት እያወራ ነው። ሐርድ ልሙእሚኒን ላ ልቂታል፣ ምእመናኖችን ለጦርነት አዘጋጃቸዋል

አላህ ስብሐኑ ተዓላ ምን ያህል ጥበበኛ እንደሆነና ጥበቡን ለህዝቦቹ ለባሮቹ የሚያሳይ ጌታ መሆኑን ነው የሚያሳይ። በዚህም ጦርነት እንደተባለው አላህ ስብሐኑ ተዓላ ትልቅ ኒዕማ አጎናጸፍቷቸዋል። ፈኩሉ ሚማ ኒምቱም ይላል። ኒማም እንደበሉ እንዳሸነፉ ምርኮም እንደሰበሰቡ አስቀመጠ። ከዛም ምርኮም ያሻችሁን ያክል ውሰዱ ብሎ ነው ያስቀመጠው። አላህና መልእክተኛውንም ታዘዘዋል። ስለዚህ ከዛ አንጻር የአላህን አዋቂነት እንደውም ጥበባዊ መሆኑን እንጂ የሚያሳየው የአላህን አለማዋቂነት አይደለም የሚያሳየው። አይ የአላህን አላዋቂነት ነው የሚያሳየው ከተባለ ያንን ሀይለ ቀራውታቸው አሳዩን ነው ምንል። አይ ለምን እንደዚህ አለ አላህ ስብን ታላ ዋአሊመ ብሎ ለምን አስቀመጠ ከተባለ፣ ዋአሊመ ማለት አይ እናንተ አሊምቱ ማለት ነው፣ አያችሁ ማለት ነው። በሌላም የቁርአን አንቀጽ ላይ አላ ስብን ታላ ሓታ ያዕለም አላሁ አሳቢሪነ ሚንኩም ይላል። በላ የሚባለው ነገር የሚያመጣው እናንተ መካከል ሰብር የሚያደርጉ ሰዎችን እስኪ ያቅ ነው እንዴ አያቅም ነበረ ወይ ማለት ነው ከተባለ እናንተ እስክታዩ እስከታረጋግጡ ማለት ነው ብሎ ነው አጠቃላይ ዑለማዎች አስቀምጠው፣ ይህን የቁራን አንቀጽም አጠቃላይ የተፈለገው እናንተ እስክታዩ እስከታውቁ ድረስ በሚል ነው ነው። ኦኬ ይሄ በበድር ጦርነት ነው አይደለ? ታዲያ እኮ ሙስሊሙ አልተሸነፉም ብዙም፣ እና እንዴት ተሸነፈዋል እኮ አይደለም።

ኦኬ፣ ሌላ ጥያቄ አድርግ አቀጥይ። እሺ፣ ሱራቱል ማኢዳ ላይ ያለው አላህ የሶስት ሶስተኛ ነው አትበሉ ማለት ምን ማለት ነው? አላህ የሶስት ሶስተኛ ነው ማለት ከሶስት አንድ ነው ማለት ነው። በሌላ አባባል እነሱ ለምሳሌ አላህ ከሶስት ከሶስት አንድ ነው ብለው ያስቀምጣሉ። ኢየሱስ ክርስቶስን ያደርጋሉ፣ መንፈስ ቅዱስን ያደርጋሉ፣ ከዛ አላህ ብለው ደግሞ ያስቀምጣሉ። ወይ ደግሞ ማርያምን ያስቀምጣሉ። ማርያምን የሚያመልኩት ሥላሴ ማለት ነው። ማርያምን የሚያመልኩት ሥላሴዎች ደግሞ ማርያምን ያስገባሉ። ሌላን አካል የሚያመልኩም ሌላን ያስገባሉ። ስለዚህ አንድ የአላ ሶስት ሶስተኛ ነው አትበሉ ነው። ከዛ ከሶስቱ አንዱ ነው ብላችሁ አትናገሩ ማለት ነው። ገባሸታችን? አሁን ገብቶኛል። ሰላም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ነህ? አልሐምዱሊላህ፣ እንዴት ነው? አለሁ ውስታዝ። እኔ አንድ ክርስቲያን ጓደኛ አለችኝ እዚህ ማለት ነው። እና ትናንትና አንድ ቪዲዮ አይታ ጠይቀኝ ነው፣ እኔ ደሞ ስለማላውቅ ነው። አንድ አባት ሁለት ሴት ልጆችን ለአንድ ወንድ መዳር ይችላል? አንዷ ስትሞት አንዷ ድድርለት ይችላል? ነብያችን አለይሂ ሰላቱ ወሰላም ድረዋል። ዑስማን መስለኛል አይቲን ካላቀም እና በጀነት ውስጥ ደግሞ ያው በእስልምና በጀነት ውስጥ ተጋብቶ ምናምን ይኖራል። እና እናንቺ አሁን ለምሳሌ አንቺ ሞተሽ እህትሽ ባልሽን ብታገባ አንቺና እህትሽ እንዴት ነው ጀነት ውስጥ የምትኖሩት ብላለች ማለት ነው። እና መልስልኝ እስኪ። በመሰረቱ አንድ ወንድ በአንድ ጊዜ ሁለት እህትማማቾችን ማግባት አይችልም። አንደኛዋ ከተፈታች አንዷን ሊያገባ ይችላል።

እኛን የሚያስከፋ አይደለም። ያ ነገር የሚያስከፋ ነገር ጀነት ላይ አይኖርም። ሁሉም ነገር ጀነት ላይ እኛን የሚያስደስት ነገር ብቻ ነው ያለው። ነው ወላሁ አለም ልብያት ስለሆነ አላህ የሚያውቀው ነው ብለን ነው ምናስዛላ። ሌላ ደግሞ ማለት ነው እስታዝ ጥቢ ወንድም ወይም እህት ውርስ መውረስ ይችላሉ። በውርስ ደረጃ የመጣ ነገር አክ ጥቤ ወንድም እና እህትን መሰረት ያደረገ ነው ቅድምም ሲጻፍ ተመልክቼ የነበረ መሰለኝ ውርስ ደረጃ የመጣ ነገር የለም የጥቤ ወንድምና እህትነት ሐራም የሚሆኑ ነገራቶች ተቀምጠዋል ከዛ ውጭ በውርስ ደረጃ የመጣ ነገር አ አላቅም የፈራኢዝ ጉዳይ ቅድም እንዳነሳት የዑለማዎች እንትን ነው በጣም ጠንካራ መስአላ ነው የዑለማዎች ጉዳይ ነው ስለዚህ እንተዋዋል የመጣ ነገር ግን ለምሳሌ አሁን አብሮኝ የጠባ ወንድ ማለት ነው ለእህቶች አጅነቢ ነው ወይስ አይደለም ወይስ ለእኔ ብቻ ነው ማለት አጅነቢ ማይሆነው ለሁሉም ነው፣ አጅነቢ አይሆነው የሚለው የአለሞች አቋም ነው።